ቅዱስ ላይ ዳዊት የሰራው ኃጢአት የተጻፈው ተወዳጆች እንኳን እኛ ልብ አምላክ የተባለው ዳዊትም ኃጢአትን እንደሰራ መጽሐፍ ቅዱስ ይነግር ዘለው እንኳን እንኳን እኛ በዚህ ዘመን ላይ ያለን ሰዎች ይቅርና እግዚአብሔር አምላክ እንደ ልቤ ያለው ልብ አምላክ ተብሎ የተጠራው ነቢዩ ዳዊት ስንኳ እንኳ ፈጣሪውን በድሎታል። እንዴ እንደውም የታምረ ማርያም መቅደማቸው ላይ ምንድን ነው የሚለው? ኃጢአትን ከማሰብ መጠበቅ ለመላይክ ስንኳን አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርዷልና። ሰዋት እዴ አረ ይሄ ድንጋይ እያነሱ መወርወር ይሄ ክርስቲያን የሚስን ስነስርዓት አይደለም። አለም ብል እባካችሁን አሁን ዛሬ ስለኔ አይደለም። እሺ ማውረው ዛሬ ልክ በእንደዚህ አይነት ስሜት ውስጥ ያላችሁ፣ በነገራችን ላይ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘል ላይ ያላችሁ፣ በመገፋት ላይ ያላችሁት ወንድሞች መልእክት አስቀምጡልኝ። መልእክት አስቀ እይ ጠላቶቻችሁ አንገታቸውን እስከሚደፉ ድረስ እናሳፍራችኋለን። ከናንተ ብቻ ፕሊስ የሚያዳምጣችሁ ሰው ያጣችሁ ኑና መልእክት አስቀምቶልን፣ እኛ እናደምጣችኋለን። ህመማችሁን፣ ስቃያችሁን መናገር የምትፈልጉ ግን አዳመጥ አጣችሁ፣ ጸጥ ብላችሁ የተቀመጣችሁ ሌሊት ማንም ሳያያችሁ በብርድ ልብስ የሸፈናችሁ ብቻችሁ የምታደግሱ ወንድሞች አጠቃላይ ኑ፣ እኛ የእናንተ ድምፅ እሰማችኋለን። እያንዳንዱ ክርስቲያን መራመድ ያለበት ያንን መንገድ ነው። እያንዳንዱ ሰው እንደ በጓደኝነት መሀል ከዚህ ቀደም እኛ ትንንሽ በነበርን ሰዓት ምን እንሰማ ነበር? በዩኒቨርሲቲ ካምፓስ ውስጥ አብሮ የሚማሩ ጓደኛሞች ከመካከላቸው አንዷ ስገዋን እየሸጠች መንገድ ላይ ትገኛለች እና በአንድ ጊዜ አገለሏት። እንግዲህ የዩኒቨርሲቲ ተማሪ ነች። በምን ሪዝን እንደዚህ አይነት ህይወት ውስጥ እንደገባች ማንም አያውቅም። ስጋዋን እየሸጠች ግን ሰዎች አያገኙ ቪዲዮ ቀረጿ፣ ተሳለቁባት። ይቺ ሴት ሳምንት አልቆየችም ተወዳጆች። ከዩኒቨርሲቲ መውጣቷ አይደለም የሚቆጨው፣ ትምህርቷን ማቋረጧ አይደለም የሚቆጨው። ወዲያውኑ ያደረገችው ነገር ራሷን ማጥፋት ነበር። ወዲያውኑ የወሰደችው አማራጭ ራሷን ማጥፋት ነበር። ራሳቸውን በሚያጠፉ ሰዎች ህይወት ውስጥ አስተዋጽኦ የምናበረክት ሰዎች ያለን፣ በነገራችን ላይ ንሳም ያስፈልገን ራሳቸውን እያጠፉ ባሉ ሰዎች ህይወት ውስጥ ጠጠር እያጣለን እያዋጣን በእነሱ ሞት ላይ መዋጮ እያዋጣን ያለን በጣም ብዙ ሰዎች አለን። እባካችሁ ጥንቃቄ እንውሰድ። ይቺን ሴት የዛን ሰዓት ጓደኞቿ ቀረብ አድርገው እምቧን እያበሱ ለታይዞች በቃ ምንድን ነው የተፈጠረው ንገሪኝ በቃ ወደ እነዚህ ህይወት መግባት የለብሽም፣ እንደምንም ብለሽ ነገር ነገሮች እንደምንም ብለን ፊክስ እናደርጋለን ቢሏት ፍቅር ይሰጧት ኖሮ አይታወቅም ዛሬ ላይ ያቺ ሴት ምን ላይ ትደርስ እንደነበር። በጣም ብዙ ሰው ቤቱ የታመመች እናት ይዘው አይደል የታመመባቸው ልጆች ይዘው ወይም ደግሞ ቤታቸው ዳቦ የሚጠይቋቸው ህፃናትን ይዘው ወደማይፈልጉት ህይወት ይጓዛሉ። ከዛ ድንገት ግን ድንገት በሆነ አጋጣሚ ለእንጀራ ብለው ሊሆን ይችላል፣ ልጆቻቸውን ለማሳከም ብለው ሊሆን ይችላል፣ እናቶቻቸውን ለማሳከም ብለው ሊሆን ይችላል። ብቻ ለአንዳች ጉዳይ ብለው ግን ድንገት የወደቁትን ውድቀት አንስታችሁ እንደ ባንዲራ የምታውለበልው ሰዎች ፕሊ ሰፈሩ በራሳችሁ ልታፍሩ ይገባል። በራሳችሁ በአንገታችሁ መስቀል ልታደርጉት ትችላላችሁ። ከማንም የበለጠ ቤተክርስቲያን ሳሚን ልተላ ነጠላ ልበሸት ትሆኑ ይችላላችሁ። ቤተክርስቲያን ልትመላሉ ይችላል። እናንተ ግን ክርስቶስን አትመስሉትም። ክርስቶስን በዚህ መልኩ እንኳን መምሰል ይችላል። በትንሹ ነገር ኃጢአትን በመደበቅ ሰው ለጸጸት እንዲነሳሳ ማድረግ በነገራችን ላይ ያስፈልጋል። ያጠፋ የበደለ ሰው ካለ ዙሪያችሁ እንዲጸጸት አድርጋችሁ ምከሩት። እንዲጸጸት ኦኬ። ለምን እንዲነሳሳ? ለንስሓ እንዲነሳሳ፣ ቅዱስ ስጋውን ክቡር ደሙን ወደ መቀበል እንዲዞር፣ ለዛ እንዲነሳሳ በፍጹም ፍቅር እያቀረባችሁ ይህ ነገር እሱ ጋር ብቻ እንዳልሆነ ይህ ነገር እሷ ጋር ብቻ እንዳልሆነ ብዙ ሰዎች እንደሚወርቁበት እየነገራችሁ በፍቅር ልትመልሷቸው ይገባል። ካልሆነ ግን ለብዙ ሰዎች መጥፋት ምክንያት እንሆናለን። ተወዳጆች፣ ስለ ጸጸት ሲነሳ እኔ በጣም ታሪኳ የሚገርመኝ አንዲት ቅድስት ናት አለች። ታሪኳ ልንገራችሁ። በጌታ በጣም በቃ ታሪኳ በጣም የሚገርመኝ አንዲት ቅድስት ናት አለች ፍቅር የያዛት መነኩሴ ተብላ ትጠራለች። ከዚህ ቀደም በጣም ታሪኳን በተደጋጋሚ ተናገርኩ ይመስለኛል። ይህች ቅድስት እናት በኮፕቲክ ኦርቶዶክስ ቤተክርስቲያን፣ በግብፅ ኦርቶዶክስ ቤተክርስቲያን ውስጥ በአንድ ገዳም ላይ የገዳሙ የጓሮ በር ጠባቂ ሆና ነበር የምታገለግለው። ገዳሙ ክርስቲያኖች፣ በጣም ሰፊ የሆነ የአትክልት እርሻ አለው እና ከካይሮ የሚመጡ በጣም ብዙ ነጋዴዎች በአጠቃላይ እዛ ገዳም ድረስ እየሄዱ በመኪናቸው አትክልቶች እየጫኑ ከተማ ወስዶ ይሸጣሉ። ገዳሙ በጣም ሰፊ በሆነ እርሻ ነው የሚተዳደረው። እና ይች መነኩሴት ስራዋ ምንድን ነው ብያቸዋለሁ፣ የገዳሙን የጓሮ በር መዝጋት እና መክፈት ነው በቃ። የሚገዙ ሰዎች የከተማ ሰዎች ሲመጡ ትከፍትላቸዋለች። ከዛ ገዝተው ሲጨርሱ ጭኖ ሲያበቁ ደግሞ ሲወጡ የገዳሙን የጓሮ በር ትቆልፋለች። እና ከብዙ ጊዜያት በኋላ እዛ ገዳም አንድ በጣም መልከ መልካም የሆነ ወንድ ሹፌር ነው መልከ መልካም የሆነ ወንድ አትክልት ለመጫን ይመጣል። እና ይች ሴት መነኩሲት ይህንን ሰው በውበቱ በመጀመሪያ ታደንቀዋለች። ከዛ እያለች በዛ ሰው በጣም መሳር ትጀምራለች። ያም ሰው አዘውትሮ ያቺ ሴት መነኩሲት በሌላ ይን እየተመለከተችው እንደሆነ ባወቀ በተረዳ ጊዜ አዘውትሮ መመላት ይጀምራል። አንዳንዴ በጣም ብዙ ጊዜ በነገ መነኩሴ ማለት ሞተ ማለት ነው። ዘር ልዝራ፣ ንብረት ላፍራ ብሎ ማይጨነቅ ግርማ ሌሊቱን፣ ድምፀ አራዊቱን፣ ፀብአ ጋንንቱን ታግሶ በስርጥ በዋሻ በገደል ድንጋይ ተንተርሶ አመድ ነስንሶ ቅጣል በጥሶ የሚኖር ማለት ነው አለምን የናቀ አለምም የናቀችው እና ክርስቲያኖች እንደምታውቁት ሰዎች ኃጢአት እንዴት ነው የሚጀምሩት በመጀመሪያ በማየት ነው እና እንደውም አንድ አባት ምለ ልጆቼ አንዳንዴ ኃጢአትን አትመለከቱ የተመለከታችሁን ነገር ታስቡታላችሁ ያሰባችሁትን ነገር ትመኙታላችሁ የተመኛችሁትን ነገር ታደርጉታላችሁ ያደረጋችሁትን ነገር ተደጋግሙታላችሁ እና ከዛ ኃጢአት ለመውጣት ይከብዳል እና አንዳንዴ ነገሮችን በቤተ ክርስቲያናችን የወንዶች አንቀጽና የሴቶች አንቀጽ የተለያየ ቦታ የሚሆንበት ምክንያትም ያ ነው ትልቁ ሪዘን። እና ይቺ ሴት ያንን ሰው በዓይኗ ትክ ብላ መመለከት ትጀምራለች። ስጋዊ የሆነ ሀሳብን ማሰብ ትጀምራለች። በስተ መጨረሻ ያው ምንድነው ይሄ ማውራት ይጀምራል። እሷን ያው በከተመኛው ቋንቋ መጀንጀን ማለት ነው። ያ ሰው ለትዳር ፈልጓት አይደለም፣ ሌላ ነገር ፈልጓት አይደለም። ግን ጀስት መነኩሴት ስለሆነች መነኩሴት ስለሆነች እሷን ማሳሳት ብቻ ይፈልጋል። ምንም አይነት ነገር ፈልጎ አይደለም። ምንም አይነት ትርፍ ማግኘት ፈልጎ አይደለም። ጀስ በቃ መነኩሴት ስለሆነች ብቻ በቃ ለዛ እሷን ይዞ በአልጋ መውደቅን እያሰበ ለዛ ጉዳይ በጣም ይፋጠን ጀመር እና ሁሌ ላይ ልጅሽ ልጥፋ ልጅሽ ልጥፋ እያለ በደንብ አድርጎ ያወራታል፣ ያሳስባታል፣ ይመክራታል። በስተመጨረሻ ይች መነኩሴት እናት የገዳሙን በር ትይዝና አንድ ቀን ወስና ከእርሱ ጋር ተነጋግራ የሚጠፉበትን ቀን ወስነው ከገዳሙ በር ላይ ጠብቃት ጀመረ፣ የጓሮ በር ላይ እና ተወዳጆች፣ በገዳሙ የጓሮ ስቲል ነው በነገራችን ላይ ገዳም አለ፣ ኮፕቲክ ቤተክርስቲያን ውስጥ የምታውቁት ሰው ምናልባት የሄዳችሁ ሰዎች ያን ታሪክ ሰምታችሁ ሊሆን ይችላል። እና የእመቤታችን ምስለ ፍቁር ወልዳ አለ እዛ ቦታ ላይ የቅዱሳት ስዕላትና ቁልፉን ከአንገቷ ታወልቅና እመቤቴ እንዲህ አይነቱ ሕይወት ከበደኝ። ይሄን ልጅ እወደዋለሁ ይሄን ልጅ አፈቅረዋለሁ እና ይሄ ሕይወት ከበደኝ፣ ስለከበደኝ ቁልፉን አንቺ ያዥልኝ፣ አንቺ ተረከብኝ ብላት ሄዳለች። ለምን እዛ ላሉት አባቶች ብትሰጥ ኃጢአተኛ ልትባል ነው። በነገራችን ላይ ሰው ሁሉ ይሄን ይፈራል፣ ኃጢአተኛ መባልን በኃጢአት የቆሸሻቸው መባልን ሰው ሁሉ ይፈራል። እና ያንን ከመፍረቱ የተነሳ በነዚ አባት ዘንድ እንዳትተች ፈርታ ያንን ቁልፍ አንቺ ተረከቢኝ ብላ ለመቤታችን ለቅድስት ድንግል ማርያም አስረክባ ከዛ ሰው ጋር ተወጣለች። እና ከወጣች በኋላ በጣም እልፍ ጊዜያት ይቆጠራሉ። ያ ሰው ስጋዊ ጥቅሙን ተጠቅሞባት ስጋዊ እርካታውን፣ ደስታውን፣ ሁሉ ነገር ካገኘ በኋላ እንደማይፈልጋት ይነግራታል። እንግዲህ ተመልከቱ፣ መነኩሲት ነበረች። ዓለምን ንቃ ተጋሎን የጀመረች የሰው የጎልማሳ ሙሽራ ከመሆን ይልቅ የክርስቶስ ሙሽራን መሆን የመረጠች መነኩሴት ነበረች። እና እንዲሁ በነገሮች ከመጓጓት የተነሳ ግን ባለማወቅ ስህተትን ሰራች። ባለማወቅ ተወዳጆች፣ እኔ በጣም ይገርመኛል። ግን የኛ ቤተክርስቲያን በጣም ብዙዎቻችሁ አንዳንድ ጊዜ ነገሮችን በደንብ አድርጋችሁ አዳምጣችሁ ሊሆን ይችላል። ቅዳሴ ካለቀ በኋላ ካህናት ሲባርቁ ሰምታችሁ ታውቃላችሁ። ካህናት ሲባርቁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይ ተፈታ የሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ሳታውቁ በስህተት በመዐልት በሌሊት በሃሌ በነቢ በገቢር ከሰራችሁት ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ ይላሉ አባቶች። ኦ ማይ ጋድ፣ በጣም የሚደንቅ ጸሎት ነው። በደንብ ስሙት ስ ፕሊስ። ቅዳሴ፣ ጸሎት፣ የኪዳን ጸሎት ላይ ስትገኙ በአንቃዶ ሕሊና በተመስጦ ልቦነ ሆናችሁ ፕሊስ አዳምጡት ስ ቃሉ ይቅር የምንባለው በነገራችን ላይ ሳናቅ ለሰራ ነው ስህተት ብቻ ይህ አውቀን ለሰራ ነው። ነገር ሁሉ ሳይቅር አይገርምም። ክርስቶስ ይህን ያክል ባህሪ ነው። አውቀን ራሱ በድፍረት ለሰራ ነውን ስተት ይቅር ማለትን ያልከበደው ጌታ በጣም ይደንቃል። የኛ ጌታ ሰውይሽ ሴት መነኩ ሴት ሳታቅ በዛ ሰው ተታላ በጣም አስቀያሚ ሆነት ውስጥ ገባለች። ነጠላ ለባሽ የነበረች አስኬማ ለባሽ የነበረች ቀሚስ ለባሽ በአንገቷ መስቀልን ታደርግ የነበረች ሰዓት ቆጥራ በጸሎት ትገደል የነበረች ሴት ጸሎቱ ቀርቶ ፊቷ ሰው በቀረጸው ፕሮጀክት ተበላሽቶ ጸጉሮቿ ተንጨባረው ራሷን ጥላ በካይሮ ከተሞች ላይ እንደ ጎዳና ተዳዳሪ ያው መራመድ ጀመረች። ምክንያቱም ገዳምን ብሄድ የሚቀበለኝ የለኝም ብላ ማለት ነው። ክርስቲያኖች አንዳንዴ እንግዲህ እንዳይቆራረጥ በተቻለ መጠን ፕሊስ ኮፒ ሊንክ አድርጉልኝ፣ የእኔ ተወዳጆች ኮፒ ሊንክ አድርጉልኝ በጌታ ፍቅር፣ እሺ፣ እንዳይቆራረጥ። ሰዎች ሴት መነኩ ሴት ጸጉሮቿ ተንጨፍርረው ሰው በቀረጸው ፕሮጀክት፣ ይሄ በሜካፕ በምኑ ፊቷ ተበላሽቶ እንደ ጎዳና ተዳዳሪ ከተማ ውስጥ ትመላለች ጀምር የካይሮ ከተማ ላይ ይሄን የሆነበት ትልቁ ሪዝን ምንድን ነው? ብመለስ ብመለስ ኃጢአተኛ ነሽ ይሉኛል፣ ብመለስ ከእንደገና እንደመነውሲት መነውሲት ሊቀበሉኝ አይችሉም የሚል ፍርሃት ስለነበራት በዛው ከተማ መቆምን መረጠች። እና በጣም ከብዙ ጊዜ በኋላ እዛ ገዳም የመጣ አትክልት ይገዙ ከነበሩ ሹፌሮች ውስጥ መካከል ሌላ አንድ ሌላ ሹፌር ትመለከታለች እና ቀረብ ብላ ትጠይቋለች። እንዴት ነው አትክልት የምትገዛው፣ እንዲ እንዲህ ከሚባል ገዳም ነው እንዴ ብላ ትጠይቋለች። ያሱ ይመልስላት በጣም ብዙ ጊዜ ደንበኛ ነኝ ከዛ ገዳም፣ አትክልቶቻቸው እጅግ በጣም የሚገርሙ ናቸው እና አትክልት እጅ ማመጣው ለነጋዴዎች ማስረክበው ከዛ ነው ብሎ ይመልስላታል። እና በጓሮ በር በኩል በር የምትከፍት አንዲት መነኩሲት ነበረች አይደል ብላ ትጠይቋለች። እና ያ ሰው አዎ አዎ እንደ ትክክል ነሽ ብሎ ይመልስላታል። እና ታዲያ ማን ቀይራት ማን ቀይሯት ይሆን ያቺ ከዚህ በፊት ድሮ የጓሮን በር ትከፍት ትዘጋ የነበረችውን ሴት መነኩሴት ማን ቀይሯት ይሆን ብላ ተጠይቋለች። እና እንደ መገረም እንደ መደንገጥ ብሎ ያያትና፣ አይ አረ ያችሁ ሴት መነኩሴት ነች አሁንም በሩን የምትከፍተው በሩን የምትዘጋው ብሎ ይመልስላታል። ግን ያንን የበሩን ቦታ አሁንም ተመድባ እያገለገለች ያለችው ያችው ራሷ ሴት መነኩሴት ነች ብሎ ይመለስላታል። እና በጣም ተደነቀች፣ በጣም ተደነቀች፣ በጣም ግራ ተጋባች። ስለዛ ሴት መነኩሴት ጠየቀችው። ምናልባት እሱ እንግዲህ ሌላ ሴት መነኩሴትን አይቶ ይሆን እንዲህ ብላ የቀሚስ አለባበሷ የመስቀል አደራረጓን የአስኬሟን አይነት ኤቭሪቲንግ ይጠየቀችው። ያ ሰው ደጋግሞ ደጋግሞ ደጋግሞ ስለ ራሱ ይነግራታል። እና በጣም ግራ ተጋባች። ወዲያውኑ ግራ ተጋባች እና ፊቶቿን ታጠበች፣ ከእንደገና የምንኩስና ልብሷ አለበሰች፣ መስቀሏን አደረገች፣ ነጠላ አለበሰች እና ያቺን ሴት ለማየት ብላ እኔን የምትመስለው ሴት ማነች ብላ ለመመልከት ወደዛ ገዳም ትሄዳለች። በፊት ለፊቱ በር አልሄደችም፣ ቁልፍ ይዛ ትከፍት ትዘጋ በነበረው በጓሮ በር በኩል ስትመጣ ልክ እንደሷ የለበሰች አንድ ሴት መነኩሴትን ትመለከታለች። እና ማን ትሆን ብላ ወደ እርሷ ስትቀርብ፣ ክርስቲያኖች በኮብት ኦርቶዶክስ ቤተክርስቲያን ውስጥ እስከ ዛሬም ድረስ የሚነገር ታምር ነው። ለዛች ሴት መነኩሴት ክብር ግባት የጌታችን የአምላካችን የመድኃኒታችን የክርስቶስ ኢየሱስ እናት ድንግል ማርያም ተገለጠችላት። እናም ይህ ሴት መነኩሴት በመፍራት በመራድ በመንቀጥቀጥ በፊቷ ወደቀች። እናም ማለቀሰች፣ የጌታዬ እናት ድንግል ማርያም ሆይ ከልጅሽ ከክርስቶስ ዘንድ አሳርቂኝ እያለች ያለቀሰች እና ለዚህ ሴት መነኩሴት መቤታችን ቅድስት ድንግል ማርያም የመለሰችላት ምላሽ እንዲህ ነበር። እስከዛሬ ዛሬ የጠፍተሽ ነበር፣ ቁልፉን አንቺ ተረከቢኝ ብለሽ እስከ ዛሬ በሩን ስዘጋ ስከፍት የነበርኩት እኔ ነኝ። በይ እንኳን ደህና መጣሽ ብላ ቁልፉ ከፊቷ አስቀምጣላት ከእሷ ተሰወረች እና ዛሬም ድረስ በግብፅ ኮፕቲክ ኦርቶዶክስ ቤተክርስቲያን ውስጥ በደንብ በቤተ ክርስቲያኗ ከሚነገሩ ታምሮች ውስጥ አንዱ ለመሆኑ በቅ ቅድም እንዳልኳችሁ የአንዳንዶቻችሁ ውድቀት አንዳንዴ ለመጽደቅ ነው። የአንዳንዶቻችሁ ውድቀት አንዳንዴ ለመንገስ ነው። የአንዳንዶቻችን ደግሞ ውድቀት አንዳንዴ ዳግም ለመታጠብ ነው እና ክርስቲያኖች፣ በኑሯችሁ በህይወታችሁ፣ በትምህርት ገበታችሁ፣ በትዳራችሁ በሁሉ ምንም አይነት ህይወት ሁላችሁም ልትወርቁ ትችላላችሁ። ማንም ሰው ይወድቃል፣ ግን መነሳት እንዳለ ማሰብ አለብን። መነሳት እንዳለ ማሰብ አለብን። መነሳት እንዳለ መረዳት አለብን። ሰው ከኃጢአት ህይወት ወጥቶ የቅድስና ህይወት ገንዘብ አድርጓል። ኢማጅን ዛሬ ላይ ያለን ሰዎች ይህችን ሴት መነኩሲት ብናገኛት በምን ያክል ፍጥነት በሶሻል ሚዲያ ላይ ስሟን ልናጠፋ እንደምንችል እንግዲህ ግምቱን ለእናንተ መተው ነው። ይህቺ ሴት መነኩሲት ከገዳም ወጥታ እንዴት ከወንድ ጋር እንደተኛች እንዴት አፍቀላጥፈን ሪፖርት ልናደርግ እንደሚችል ኢማጂን። አንዳንዴ ክርስቲያኖች ግድ የላቸው። ግራ በገባችው ጉዳይ ላይ ዝምታ አልመረጡም። አንዳንዴ መናገር ግዴት አይደለም በ የግድ ተናገሩ የሚላቸው አካል የለም። የግድ መናገር አስፈላጊ አይደለም። አንዳንዴ ዝም ማለት ባለበታችሁ ቦታ ላይ ዝም ባሉ ፕሊስ። ይቺን ሴት በነኩሴት የኮፕቲክ ኦርቶዶክስ ቤተክርስቲያን አማኝ የሆነችውን ች ሴት መነኩሴት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ሆነ ቢሆን ኖሮ ጌታ ኢየሱስ እና ደግሞ ከአንድ ተራ ሹፌር ጋር ወታ የሆነ ቦታ ላይ ሄዳ አመንዝራ ዘሙታ ወድቃ በቃ ፀውሮቿ ትንጭፋረው ሜካፕ ምናምን ጀምራ ቢሆን ስንቶቻችን፣ አረ በጌታ ስም፣ አረ ገምቱ ራሳችሁ ፕሊዝ። ምን ያክል ማለት ግማሹ በቲክታክ ግማሹ በፌስቡክ ግማሹ በዩትዩብ ግማሹ በኢንስታግራም ምን ያክል የዚችን ሴት ታሪክ ሊናገር እንደሚችል ኢማጂን፣ እናንተ ነብር በመነ ጎዛት ይቺ የምትመለከቷት መነኩሴ አስመሳይ የሆነች ሕይወት ማለት ነው አይደል? ጌታ ሆይ ሌላም ልጨምር።